ሌላው ግን እኔ አሁንም ቢሆን ይህን መልክ የምሰሙ ሰዎች ካላችሁ ብሩ ሰውየው ጋር ለመድረሱ ትልቁ ማረጋገጫ ሌላ በህይወት መኖሯል ምክንያቱም ምክንያቱም እዚህ ድረስ ካልገባ ወደ ኤምባሲ የገባው ብር ወደ ባንክ ራጅሂ ይተላለፋል። ከባንክ ራጅሂ ደግሞ በመንግስት አማካኝነት በሰዑዲ በፍርድ ቤት አማካኝነት ወደ ሰውየው አካውንት ትራንስፈር ይደረጋል ነው አንድ ይሄ ብር ወደው ከኤምባሲ ወደ ባንክ ራጅሂ ትራንስፈር የተደረገበት ከዛ ደግሞ ወደዛ ትራንስፈር የተደረገበት ኤምባሲ የማግኘት ሙሉ መብት አለው። የመጀመሪያው ማለት ነው። ኢትዮጵያ ኤምባሲ የማግኘት ሙሉ መብት አለው። ምክንያቱም ህዝብን ወክሎ ስለተቀመጠ ማለት ነው። ኦኬ ከውክልና ከተሰጠው ሰው በላይ ኤምባሲ ቦታ አለው እዛ ሀገር ላይ ምክንያቱም እውቅና ያለው ስለሆነ ኤምባሲ ማለት ነው። ሁለት ነው ጥያቄ ሙሉ ብር ወደ ኤምባሲ ትራንስፈር የተደረገው ሙሉ ብር ነው ለሰውየው የተከፈለው። ይሄንንም ማወቅ ስለምንፈልግ እኛ የምንፈልገው ኤቪደንስ ነው። ይሄ ገንዘብ የከሌ የከሌ አይደለም። ማንም ሰው አያገባውም። አንሰጥም የሚባል ነገር የለም። ምክንያቱም ኤምባሲ የተቀመጠው ለህዝብ ነው። ህዝብን እያገለገለ ነው ያለው። ህዝብን እያገለገለ እስከሆነ ድረስ ይሄ ገንዘብ ደግሞ የሙሉ ኢትዮጵያዊ ህዝብ ነው። ሙስሊም፣ ክርስቲያን ያዋጣው ብር ነው መንግስት በራሱ አንድን ነገር መስራት ስለማይችል ህብረተሰቡም ይርዳኝ ባለው ላይ እኛ ደግሞ ለእህታችን ኢትዮጵያዊ በሙሉ አቅሙ በሚችለው ኦኬ፣ መንግስትንም መርዳት ነው ተብሎ ገንዘባችንን አውጠን የከፈልነው ብር ቦታው ላይ መዋሉን መረጃ ነው የምንፈልገው ከኤምባሲ። በጣም ሶ ሲምፕል ነው። የጠየቀው ደግሞ ገንዘቡን የሰበሰበው ህብረተሰቡን የጠየቀው ይሄ እኮ የእከሌ አይደለም ከሌ ብቻ መቶ የጠይቀኝ የሚባል አይደለም። ስለዚህ እዛ የተቀመጠ ኤምባሲ ይኸው፣ ወደ ባንክ ራጅ ይሄ የገባበት የተላለፈበት፣ ወኪሉ የማይሰራ ከሆነ ወኪል መቀየር ይችላል። ምክንያቱም ኦልሬዲ ለትራንስፖርት ተብሎ ብር ተልኳል። ይሄን እናውቃለን ሁላችን ኦኬ። ምክንያቱም ከዛ ብር ላይ ከቀረው ብር ላይ አንድ ብር እንዳይነሳ ብለን ኮሚቴው በሙሉ አስጠንቅቋል። ስላስጠነቀቀ የሚደረገውን ነገር ቤተሰቦች ኢንፎርም አድርጉን ብለናል። ስለዚህ የተላከበትን ይኸው ወደ ባንክ ራጅሄ የገባበት ከባንክ ራጅሄ ደግሞ ወደ ሰውዬ የተላለፈበትን። መንግስት እኮ እዛ ሀገር ላይ ያለ እኮ የሰዑዲ መንግስት አንድን ነገር ሲያደርግ እንትን ይሰጣል እኮ ደረሰኝ ይሰጣል እኮ እዛ ሀገር ላይ በተለይ ለሚሰራ ነገር የሰጠው ደረሰኝ ደግሞ ለኤምባሲ ነው የሚሰጠው። ምክንያቱም ኤምባሲ ስለሆነ ወደ ባንክ ራጅሄ ያስተላልፈው። እነዚህ ሁለት ሁለቱ ጎሮች ያለፈ ነው አትበል። ይሄ ያለፈ ነገር አይደለም። ለአንተ አልፎ ሊሆን ይችላል እ የላክ ነው ብለው የገፉበትን ይኸውልህ አንዴ የላክ ነው ብር የደረሰበትን ቦታ ማወቅ ስለምንፈልግ የገባውንም ብር መጠን ማወቅ እንፈልጋለን። ምክንያቱም እኛ ከኢትዮጵያ የላክነው ብር ሰርጥ እጃችን ላይ ደረሰኛለን አንድ ብር ሳይጎድል እንደላክን የቀረውን ብር ደግሞ ይቀመጥ ብለን ለህዝበ ሙስሊሙም ክርስቲያኑም የቀረው ብር ይሄ ነው ብለን እናስረክባለን ብለን ተጠመጣለን። ስለዚህ እነዚህ ሁለት ነገሮች አልፏል አትበል ወንድሜ፣ አጓፍናል ብዙ ነገሮች ላይ የለፋችሁ እንደሆነ እናውቃለን። ግን አላለፈም ለእኛ አላለፈም ለህብረተሰቡ ብሩን ላወጣው ህብረተሰብ አላለፈም። ሰውየውንም ማግኘት የሚቻል ከሆነ ሰውየውንም ለማግኘት አላለፈም። አይ ተዘግቷል፣ ይሄ ነገር ያለቀለት ነገር ነው አትበለን። አቧፍናል ሶሪ። ምክንያቱም እኛም ኤቪደንስን ነው የምንፈልገው፣ ደረሰኝ ነው የምንፈልገው። እሺ ይህን አብራራለን። እኔ አሁን እንደዚህ ያልኩት ማንም ሰንት ማለት ይችላል። ሰውየው ፈቃደኛ ከሆነ አይመለከተኝም ስለሰውየው። ይኸውልህ ከኢትዮጵያ ራሱ ገንዘቡ ሲላክ መጀመሪያ ከሳውዲ ራሱ ተሰብስቦ ከሪያድ ከጅዳ ምናምን የተሰበሰበው ገንዘብ አካውንቱ ውስጥ ከገባ በኋላ የጎደለው ኢትዮጵያ ከኢትዮጵያ ምን ያህል እንደሚፈለግ ተጠየቀና ይሄን ያህል ነው። በኢትዮጵያ ገንዘብ ሲደረግ በወረቀትኛ፣ አሁን በዚህ በማስረጃ እዚህ ላይ ያለው ሀያ ሰባት ሚሊዮን ብር ነው። በኢትዮጵያ ሀያ ሰባት ሚሊዮን ብር ተመንዝሮ ወደ አንድ ሚሊዮን ስድስት መቶ ምናምን ሺህ ሪያል ይመጣል ይመስለኛል ወረቀቱ ላይ በዝርዝሩ ስላለ እንደዚህ ተብሎ ነበር። ስለዚህ ቀጥታ የተላከው ከዚህ ከኢትዮጵያ ንግድ ባንክ በቤተሰቦቿ ተፈርሞ ወደዛ የተላከው ገንዘብ የኢትዮጵያ ኤምባሲ ወደ ባንክ ራጁ ያስተላለፈበትን ገንዘብ መረጃ ነው የምትለው እኮ፣ ልኬላቸው የለ ካሁን በፊት አይደለም? ነገር ከንግድ ባንክ እኮ ብር የመጣው የጎደ እዚህ ሳውዲ ላይ በተከፈተው ማለት መንግስት በሚያውቀው አካውንት ከገባው ሌላ ተጨማሪ ነው የተሳበው። ከኢትዮጵያ ና የተሳበው የብር መጠን እራሱ እኳ ባለፈው ልኬላቸዋለሁ። እነሱ ወደ ኢትዮጵያ ኤምባሲ የተሳበበትን አይደለም፣ ከኢትዮጵያ ኤምባሲ ወደ ባንክ ራጅ የገባበትን ነው። ሁሉም ላይ የሚያሳስበን ጉዳይ የልጅቷ በህይወት መኖር ነው እና ተወካዩም ሆነ የኤምባሲው ሰውዬ በዚች ሳምንት ውስጥ በነገና ከነጎዲያ ውስጥ ሄዳችሁ ያለችበትን ሁኔታ ቼክ አድርጋችሁ ለማሳወቅ ትችላላችሁ ወይ? ያለችበትን ሁኔታ አንተም አምስት ወር እያልከን ስለሆነ ቤተሰቧም ሁለት ወር እያለ ስለሆነ የተወከለው ወይም ደግሞ ኤምባሲው በዚህ ሳምንት ውስጥ ለህዝቡ ልጅቷ በህይወት መኖሯን አለች እንዲህ እንዲህ ነው ብሎ የሚነግርበትን ነገርና የገባበትን ደብዳቤ ማሳየት ይቻላል ወይ? በነገራችን ላይ እኔ አምስት ወርና ሁለት ወር አምስት ወር አካባቢ ያልኩት በግምት ያው ተወካይ ሄዶ በስነ ስርዓት ያየበትን ነው። ምናልባት ቤተሰቦች ሜ የደወለችበትን ሊሆን ይችላል። በስነ ስርዓት ገብቶ እሷ ፊት ለፊት በአካል አናግሯት አበረታቷት የወጣበትን ጊዜ ነው። ተቅሪበን አምስት ወር አካባቢ እንደዚህ ያልኩት እና አሁን ላልከው እኛ እንጠይቃለን እንደ ኮሚቴ ኢንሻላህ። አሁን ቅድም ያልኳችሁ ነገር ማብራሪያውን ሰዎች አዘጋጁ ብለውን የኢትዮጵያ ኤምባሲ ደውለውልን ተዘጋጅተናል። ውጭ ጉዳይ ቀጠሮ ሲሰጠን ሄደን የመጨረሻ ብይኑን፣ ማብራሪያውን ለመስማት እና ለማወቅ ከዛ በፊት ደግሞ ኢንሻላህ ልጅቱ ያለችበትን ነባራዊ ሁኔታ ብናቅ ብለን ለመጠየቅ ችግር የለም። ይሄንን የጠየቃችሁኝን ጥያቄ ምናልባት እኔ በኮሚቴው ውስጥ በጽሐፊነት ለማገለግለው ሰብሳቢ አለው ኢማም ወይም ኢማም ኦመሩ አቡፋሪ የሚባሉ ትልቁ አባታችን፣ ምክትል ሰብሳቢ ማለ ይሄንን ለእነሱ ነግርና የሚቻል ከሆነ የሚቻልን ሁሉ እናደርጋለን ኢንሻላህ። እሳቸው ነግሬ በሳችንን ነግረን ቢያንስ ጉዳዩ አለቀም አላለቀም ልጅቷ አለችበትን ሁኔታ ብናውቅ ምን ይመስላል ብለን እንጠይቃለን። ችግር የለም ህጋዊ ወኪሏ ቤተሰብ ጋር ችግር ካለበት ጉዳዩ እኮ የቤተሰብ ነው። አለም ከኛም በላይ እኮ እናትና አባ ነው የሚያስጨንቀው። ምናልባት እኔ አሁን ለምሳሌ ልጄ እንድትወጣ ሊከፈለኩ ለምንድን ነው የምጠላውን ሰው ወኪል ማደርገው? እናንተ ለምንድን ነው ወኪል መቀየር ያልቻላችሁት? መብታ በጃችሁ ነው አይደል? ስለዚህ ምናልባት እኮ ያለ መውጣቷን ምክንያት ሊሆን ይችላል። ግምት ነው፣ ትክክለኛ ኤቪደንስ አይደለም። ከተጣላችሁ እናንተ በዚህ ልክ እናንተ ጋር ችግር ካለ ማለት ነው ጋር አንድ መሰለህ ይሄ እኛ ገና ወደ ሶሻል ሚዲያ ከመምጣታችን በፊት ገና ውሳኔ እሷ ከማግኘቷ በፊት ቅድም ከድርም እንደገለጸው የእኛ ፋሚሊ ነበረ። ያ ፋሚሊያችን ከድር ሞቶበት መቆየት አልችልም ጥባከር መውጠት አለብኝ፣ ስለዚህ ለሌላ ለጥሩ ሰው ልወክል በሚል ሀሳብ ይሰጠናል። ቅድም እንደተናገረው ከድር ማለት ነው። ከዛ ጥሩ ሰው ደግሞ እከሌ ነው ብሎ መርጦ ሰጠን። ማ የእኛ የቀድሞ ፋሚሊያችን አሁን አገር ነው ያለው። እኛ ጋር ነው ያለው እና እዚህ ሰው ከተወከለ በኋላ አንድም መረጃ ከእኛ ጋር ከመቀያየት ተቆጠበ። ምንድነው ችግሩ ላላ ብለን ንገረን፣ ጥፋት ካለብን እናስተካክላለን። ምንድነው ጥፋታችን ስንለው ሌላን ይፈልጋት አለ ወይ ለጥቅሟ እንጂ ሌላን ይፈልጋት የለም የሚል ዲፌንስ ሰጠኝ። በተመሳሳይም ደግሞ ለኛ ያቀርቡንም እናንተ ሶፊዩ ያለፈበት ጊዜ ተቆይተ ነው ልመጣላችሁ ነው። በዚህ ልክ ብዙ ተቀያይመን መጨረሻ ላይ የቀረ ጥቂት ጊዜ እንደሆነ አወቀንኛም፣ ግን ጥቂት ጥቂት ጊዜ እስኪቀራ ድረስ የትኛ ይሄ ወካይም ያለው ሰውዬ የትኛውም አካል መረጃ ሊሰጥ ከመስጠት ተቆጥቧል። በታወቀ ጊዜ ጀምሮ እኛ ምንድን ነው ያደረግነው? ተወካይ ለመቀየር እንቅስቃሴ በምናደርግ ጊዜ አሁን አቋፍናንም በደንብ ያውቀዋል? ጊዜ ስለሌለ ሌላ ሰው እስኪለወጥ ድረስ የእንትኖ ፍርዶ ይደርስባታል። ስለዚህ እኛ በኃላፊነት እሱን ትሪት እናደርገዋለን። ማ ተወካዩ ማለት ነው። ሌላ መቀየር አያስፈልግም ብለው ሁሉ ኮሚቴ ለእኛ ሙሉ ፋሚሊያችን ተናገሩም። እናንተ ጋር ከሆነ እናንተ ካመናችሁበት ሰጥተናችኋል። አድራውን እንደ ፕሮሚስ ገብተናል ከኮሚቴው ጋር ማለት ይሄ ማለት የሳውዲው ይሄ ማለት የሳውዲ ኮሚቴ ማለት ነው አደለ? ሰፍዩ ወንድም አንዴ ይስመኝ፣ አንዴ ላቋርጠ። ቀጠሮ የተባለው ምቼ ነው? አሁን አቧፍመን የሰጠን ቀጠሮ። ምናልባት እነዚህ ነገሮች ከቀጠሮ በኋላ የሚወሩ ጥሩ ይመስለኛል። ቀጠሮ ቀኑን እሱ ራሱ አያውቀውም፣ ገና ተደውሎ ነው ቀጠሮ የሚሰጠው። ዙዙ ዙዙ፣ ምናልባት እነዚህ ነገሮች አሁን የሚወሩት ለእሷ ጥሩ ላይሆኑ ይችላሉ። ከቀጠሮ በኋላ እናውረው መሰለኝ ኖ እኔ አቡ አፍናን ጋር አቡ አፍናንም ማውራት ፈልጋለው፣ ወንድም ካሊድ። ምክንያቱም ነገ ለምንሰራው ስራ እኔ መልስ ስለምፈልግ ፕሊዝ። ሆዳ እነዚህ የሚወሩት ከሚዲያ ግብአቶች ይሄ ሚዲያው እንኳ ለማድረግ ካልሆነ በስተቀር ለሌላ የሚጠቅመት ነገር የለም። ያው ሁላችን ፎከሳችን እሷ ከሆነች እየተባለው ቀጠሮ ጥሩ ነገር ከሆነ ዙዙ ያው እስከ አሁን እኔ ስልክ እናንተን ኮሚኒቲ ሳገናኝ ነው የነበረው። ቅድምም ትልቁ አለመግባባት አትሊስት ስልክ የለም ሲል ይሄ አሳዶ ፈልጎ የማገናኘት ነገር ነው ያደረጉት። አንዳንድ ጊዜ እዚህም ጋ ራሱ አሁን ኮሜንት ላይ ምናምን በቃ ብዙ እንትን አለ። አሁን መፍትሄው ምንድን ነው? ወደ መፍትሄ ለመምጣት ነው መደወል። ሁላችሁም እጃችሁ ላይ የአቧ አፍናን ስልክ አላችሁ ደውሉ። እንደኔው ማስገባት ትችላላችሁ፣ መደወል ትችላላችሁ። ስደውልለት ሌላ ስልክ እያወራ ነው። ኤኒዌይ እንደኔ መፍትሄ ስለሆነ በፊትም መፍትሄ ላይ ነው ማተኮረው፣ እና የመጀመሪያው ነገር ተስፍሽ ሁላችንም ተገናኝተን ውጭ ጉዳይ ሄደን እነ ሰፊዩም በጊዜ ተኝታችሁ ጠዋት ላይ ሌሊት ተሳፍራችሁ መጣችሁ። እስከዛው እኛ ጠዋትም ቢሆን የመጀመሪያው ቃል ጠዋት ላይ እንሄዳለን። ውጭ ጉዳይ ያለውን ነገር ቼክ እናደርጋለን። ከዛ በኋላ ግን እንዳለው እነሱ ቅድም ተስፍሽ ለአቡ አፍናን የሰጠው አሳይመንት ልጅቷ የልጅቷን ሁኔታ ሄደው ህጋዊ ወኪሉ ጋር አብረው ሄዱ። አይ ቲንክ አቧፍናን ድጋሜ ድጋሚ ደውሏል። እሱን ማምጣት እንችላለን ከዛ ውጪ በመፍትሄ ብዬ ማስበው ይሄንን ነው። አቧፍናን እሺ አለ እሺ፣ አብሽር ግባ ግባ ግባ፣ አሁን ምለ ሰፍዮ መሐመድ የሱፍ ነው። መሐመድ አህመድዲን የሱፍ ነው እንደ ወኪላቸው ማለት፣ እሱን ወኪል እንዳልሆነ እና ከዚ ጉዳይ እንደወጣ የድምፅ መረጃ እሺ፣ እስቲ አይ፣ የወኪሉ ስም ማን ነው እያሉ ነው። አህመድን ድምፁን ታውቀዋለህ? ይቆይም ይቆይም ነው ያለው ይቆይ አይደለም ያለ አባቤራ ይቆይም ድምጹን አውቀዋለሁ ክፈተው እያለ ነው አለ አህመዴን ሶፊ ጋር እኮ አለ ይንገራች ይህቺ እኮ ከሆነ ሶፊ ይንገራቸው በቃ ይሰማል አንተ በ በእንትንም ስለሆነ አሁን በደምብ በድምጽ ይሰማል ስለዚህ ማነው ስሙ ማነው ስሙ አህመዴን ዩስፍ አህመዴን ዩስፍ ስለዚህ አሁን ምንድነው መሰለ የሁሉም ጥያቄ ወኪል እሱ ስለሆነ ያለችበትም ሁኔታ ከእናንተ ወኪል ከእናንተ ኮሚቴዎች ጋር ሆኖ ሄዶ መረጃ ይዞልን ይምጣ። ስለዚህ ለመሄድ ሁለት ቀንም ሶስት ቀንም እንዳልከው አድርጉ። እኛም በሁለት ቀን ሶስት ቀን አድርጎ ሰኞ ሁላችንም መልስ ይዘን እንምጣ። እዚሁ ሚዲያ ላይ እንገናኝ፣ ሰኞ ሰኞ እንገናኝ። አንዱነት፣ ይኸውልህ እኔ እሱ ይሄዳል አይሄድም እሱ ኢትዮጵያ ኤምባሲ ሲደውልለት እነሱ ጋር እየሄደ እያገለገለ ስለሆነ ይሄንን እኔ ከላ ሰራሃኔ በምችለው ነው በማቀው እና በምችለው ነው። ምክንያቱም ኢትዮጵያ ኤምባሲ ሲደውልት እየሄደ አብሮ ጉዳይ እያስኬደ አሁን የነገርኳቸው ደረጃ ላይ ስለደረሰ ቢያንስ የደረስንበት ደረጃ በነገርኳቸው መሰረት እንትን ማለት እንፈልጋለን። ከዛ በኋላ ያለ ነገር ካለ ቤተሰቦቹ ናቸው እነሱ ናቸው ክልና የሰጡት መጠየቅ ይችላሉ። እነሱ የፈለጉት ነገስት ገብቷል መደወል ይቻላል። አሁን ስልኩን ማግኘት እንችላለን። አሁን ስልኩን እሰጥሃለሁ ካሊድ እኔ ጋር አለ። መረጃ ልንገርህ ልንገራቸው፣ ይህ መረጃ ማለት ደጋግመን፣ አንድ መልካም የሆነች ወዳጃችን ጠበቃ አግኝታ ጉዳዩ ኬዙ ምን እንደሆነ ለመጠየቅ ስልክ አግኝተን ደውልለት ተብላ ደወለችለት። ስትደውልለት ሞልጮን የዘጋባት እንደሰማ አንቺ ማነሽ? ኖ ኖ፣ አይ እንረዳችሁ ነው ጠበቃ አግኝተን ነበረ እንደዚህ እንደዚህ ልና፣ ማነሽ አንቺ? የሚመለከተኝ ነገር የለም የውክልና ወረቀት ብቻ ነው ያለኝ፣ አይመለከትሽም ብሎ መጀመሪያ ተሳደበ። ድጋሚን ደወለችለት እሷ መጣ ማውራት ትችላለች፣ ልትነግረን ትችላለች። በዛ ነ ተስፋዬ፣ የአዋሚራ ጥያቄ እኮ ሰውየው ወኪሉ የወኪሉ ድምፅ ነው ወይ ነው አሁን? ዝም ብሎ ሌላ ዝም ብሎ ሰንባድ እንዳይሆን አቧፍናን እስኪ ድምፁ የምትለየው ከሆነ ይሄ ነው ወይስ አቡ አሚራ፣ አንዴ ድምፁን ድጋሚ አሰማል። አንዴ ስማና የወኪሉ ድምፅ መሆኑን አንዴ ቼክ አድርግልን። እኮ ገባኝ። ድምፁን እናረጋግጠ ነው ምንድ አንዴ ስንዴት ነው ሰላም ነው ሸሚዝሽ ምን ነበረ ጉዳዩ ከቲም ሌላ ተስፋ ያደርግ የሰጠች ምን ፍለጋ ነው በኛ በኩል አለው እኮ ጨርሰናል ጨርሰን የመንግስት ጉዳይ ነው ያለው ስለዚህ ዋትሳፕ ነው፣ ዋትሳፕ ነው ነው ነው። እኔ እኮ እየነገርኳችሁ ነው። እኔ ስልክ ለልጅቷ ሰጠዋት፣ እሷ ደግሞ ዋትሳፕ ደወለችለት ሞልጮ ሰድቦ ዘጋባት እያልኳችሁ ነው። በቃ ዋትሳፕ ላይ ድምፁን አዳምጣው የሰውየው ስ ስልኩም ላክለት ከፈለገ ስልኩን ላክለት እና ያኔ ስደውልለት ለእኔ መልሳ ነገረችኝ ነበረ። ጀለሳችን ኦልሬዲ ስልኬን የተሰብሮብኝ ኦልሬዲ ሌላ ስልክ ስለያዝኩ ነው እንጂ እሱንማ ከፍቼ መጀመሪያ አሰማችሁ ነበረ። አይ ሰይፉን እራሱ ነው እያለ ነው። ሰይፉን እራሱ መሆኑን እያረጋገጠ ነው። አቡ አሚራ ሳይለንት ነ እየተሰማ አይደለም። ሰፊው የሱ ነው ብሏል። አፍናንም የሱ ነው እያለ ነው። ወደ ሚዲያ ጉዳዩን ውሰዱት። በእናንተ ብቻ መፍትሄ የሚያገኝ አልመሰለኝም። የኢትዮጵያ መንግስትም የውጭ ጉዳይም ሆነ የኢትዮጵያ ኤምባሲ በተለይ ሪያድ ያለው የኢትዮጵያ ኤምባሲ ካለበት የስራ ጫና አንጻር የዚች ልጅ ጉዳይ ምናልባት በወር አንድ ጊዜ በአስራ አምስት ቀን አንድ ጊዜ ሊሆን ይችላል፣ ቸካፕ የሚያደርገ እንዲህንን በደንብ ማውራት ያስፈልጋል። ስለዚህ ዲፕሎማሲያዊ ጫና ያስፈልጋል። ምክንያቱም ፕሮሰሱ አልቆ ገንዘቡ ተከፍሏል ከተባለ ልጅቱ ከዛሬ ከነገ ትፈታለች እየተባለ ዋይኖት ለምን እስከ ዛሬ ድረስ ደረሳል። ስለዚህ የኢትዮጵያ መንግስትም እንደ መንግስት በውጭ ጉዳይ ሚኒስቴር በኩል ጣልቃ እንዲገባበት፣ ሁሉም ወደ ሚዲያ ወጡ። በደንብ ብዙ ሚዲያዎች ትልልቅ ሚዲያዎች ሚኒስትር ሚዲያዎች ሁሉ ተሳትፎበት የዝን ጉዳይ ንቅናቄ ካልተደረገ በስተቀር በእርግጠኝነት መነግራችሁ እዛ ባለው ኮሚቴ ብቻ የሚፈጠር ነው። ሌላኛው ወኪሏ ነው። ወኪሏ ቤተሰቡ ጋር እንደዚህ እየተጋጨ የሆነ የሆነ ነገር እያለ ምናልባትም እንደተባለው ገንዘብ ተልኮለትም ከሆነ ወይም እንደዚህ ጉዳዩን ወደ ጥቅም ካዞረው እሱም በትክክል ውክልናውን ይዞ ይፈጽማል የሚል ግምት የለኝም።